ሰው በዚህ ልክ ዶሮ ለማርባት እንደዚህ ሲዘጋጅ ለመጀመሪያ ጊዜ ነው። አይታችሁ ትፈርዳላችሁ። መኖሪያ ግቢ ውስጥ ነው ይህ ግለሰብ የሚሰራው። ቪአይፒ ሰልጣኝ ነው። አንድ ቀን አይደለም ግማሽ ቀን የሰለጠነው፣ ግማሽ ቀንም ራሱ አይሞላም። ነገር ግን በቃ ሙሉ በሙሉ ፍላጎቱ ስለነበረ በዚህ መልኩ ጥንቅቃ አድርጎ አዘጋጅቶታል። እኛም ደግሞ ሄደን ተጨመረንበታል። በጣም ምርጥ የሚባል ስራ ነበረ የሰራ ነው። ወደ ፉሪ አካባቢ 1100 ዶሮችን ያደረስነው። በቃ አርቢ ከሆኑ አይቀር እንደዚህ ነው መሆን ያለባችሁ፣ እንደዚህ ነው ብዙ ቤት አይታችኋል። ብዙ ቦታ አስረክቤያለሁኝ። እጅግ በጣም ለቁጥር የሚያታክት ቦታ አድርሻለሁኝ። ነገር ግን እንደዚህ ዶሮ አርቢ እየተመቸኝ የለም። እውነት ለመናገር ለእሱም ነግሬ ዋለው፣ እንዲሁም ደግሞ ለእናንተም ደግሞ እነግራችኋለሁ። በጣም የተሻለ እርባታ ነው። በጣም የተሻለ ማለት ያ ማለት የዶሮ ብዛት አይደለም ዋናው ነገር ዝግጅቱን ብትመለከቱት ግን እንከን የማያወጣለት ነው። በቃ እኛ አላለፋንም ማለት ይቻላል። በቃ የሆነች ነገር ነው፣ ትንሽ ትንሽ ማስተካከያ ብቻ ያደረግንበት። አጃኢብ የሚያሰኝ እርባታ ነው፣ አይተን የመጣ ነው እና እዛ ግቢ ውስጥ እንቅቅ ተደርጎ የተሰራ ነው። ስራ ሰርተን ደግሞ ለፍተን እንደዚህ ደግሞ ስንበላ ደግሞ በቃ በጣም ያስደሰተኝ ነገር የምግቡ ነገር ነው። እንግዲህ ዛሬ ይዣችሁ ሄደው ወደ ፉሪ አካባቢ ነው፣ እዛ አካባቢ ላይ ሄደን ምን ምን እንደሰራን በደንብ እነግራችኋለሁኝ። አጫጫናችን ይህንን ይመስል ነበረ። ከጠዋት ስንነሳ ወደ አራት ሰዓት ገደማ ነበር የወጣ ነውና እና ያው ሰዓት ስለሚይዘን ወደ አዲስ አበባ ለመግባት በዚህን ሰዓት ነበር የተነሳ ነው። ፉል ፓኬጅ ተጠቃሚ ነበረ። እነዚህን ፓኬጆች እንግዲህ ወደ እርባታው አድርሰናል። በተመሳሳይ መልኩ እንግዲህ ለእርባታው የሚያስፈልጉ ቫይታሚኖችን፣ አንቲባዮቲኮችን፣ መኖን ጨምሮ ለእርባታው አድርሰናል ማለት ነው። ጉዟችንን ጀመርን። በጣም ትደነቁበታላችሁ። በነገራችን ላይ ወደ ፉሪ አካባቢ ነው። ወደ ፉሪ አካባቢ ስንሄድ ለሁለተኛ ጊዜ ነው። ያው ከዚህ ቀደም ወደ አለምገና አካባቢ ይህ በዛው መስመር ስለሆነ ወደ 3500 ዶሮዎችን አድርሰናል። እንደምትመለከቱት እንግዲህ ውስጥ ላይ ያለው ድባብ ነው በቃ ብትመለከቱት በጣም ጥንቅቅ ተደርጎ የተሰራ ነው በነገራችን እንደዚህ አልገመትኩም ነበር ለምን ሰልጣኙ ግማሽ ቀን ይሰለጠነው ግማሽ ቀን ሰልጥኖ ግን ያስታወሳቸው ነገሮች ራሱ ሲነግረኝ እንደዚህ ተምረን ነበር ብሎ ሲነግረኝ ራሱ በጣም ግርም ምን ያለ ለምን ሶስት ቀን ተምሮ ማያስታውስም ስላለ ማለት ስለዚህ በዚህ መልኩ እንግዲህ እርባታውን አዘጋጅቶታል በእርግጥ እዚህ ጋር ኔስት ቦክሶች መዘጋጀታቸው ስህተት ነበረ ይሄ መሆን አልነበረበትም ስለዚህ ዶሮቹ ወደ መጣል አካባቢ ሲቃረቡ ነበር ይሄ መሆን የነበረበት። ነገር ግን ይህንን መሸፈን ይቻላል እና ወደ ማቹሪቲ ስቴጅ ላይ ሲደርሱ ማስተካከል ወይም ደግሞ መክፈት ይቻላል ወይም ማስተዋወቅ ይቻላል ማለት ነው። አርቢው ይህንን ይመስላል እንግዲህ ከዚህ ቀደም ቪአይፒ ሰልጣኛችን ብዬ በተደጋጋሚ ምናልባት አስተዋውቄ ሊሆን ይችላል፣ አሳይቻችሁ ሊሆን ይችላል። እንዴት እንደምናሰለጥን የጉዝጓዙን ዴብዝ በዚህ መልኩ ለክተነዋል። በተወሰነ መልኩ ወደ ሁለት ሳንቲ አካባቢ ይቀረዋል። ይህንን ደግሞ ጉዝጓዙን እንዲያስተካክሉት አዘጋጅተናል ማለት ነው። ሰማንያ ዘጠነኛ ዙር ስልጠናችንን ጀምረናል። እንደምትመለከቱት እንግዲህ ሰልጣኞቻችን ከጊዜ ወደ ጊዜ እየበዙ ነው ያሉት እና ልምድ ለመውሰድ እውቀቱን ለመውሰድ ሳይንሳዊ ነገሮችን ለመመልከት ዶሮ እርባታ እንደዚህ ነው እንዲህ ይሄን ያክል ይሄን ያክል ለዶሮዎች ይሄን ያክል የሚሉ ሰዎች ብዙዎች ናቸው። እና ከዛም በላይ ነው ከዛም በላይ ነው መቷችሁ ስልጠና እንድትወስዱ በአክብሮ ትጋብዛለሁ። ወይም ተተርፉበት አላችሁ በስልጠናው ላረካ በስልጠናው ላልተደሰተ ምንም አላገኘሁበትም ላለ፣ ምንም አይነት ክፍያ አናስከፍልም። ያ ግን የራሱ የሆነ የራሳችን መጠየቅ አለን። እሱን ካለፈ ምንም አይነት ክፍያ አናስከፍልም። ፈተናዎችን በዚህ መልኩ ተፈትነው፣ ያው ደከም ያለ ውጤት ነው በዚህ ዙር የተመዘገበው። ብዙዎቹ አክቲቭ አልነበሩ ንን ለመናገር አክቲቭ አልነበሩም፣ ንቁ አልነበሩ ማለት ይቻላል። ነገር ግን የቤት ኪራዮችን ቄብ ሙሉ የማደራጀቱን ስራ ደግሞ በቃ እናንተ ቤቱን ስጡን እኛ ደግሞ ሰርተን እናስረክባቸዋለን። ባጭሩ ይህንን ይመስላል። እንግዲህ ስራዎችን በዚህ መልኩ ሰርተናል። ጥልቀቱን በዚህ መልኩ ለማስተካከል ሞክረን ነበረ። ወደ ሁለት ሳንቲ ገደማ ነበር የሚቀረው። ይህን ሁለት ሳንቲ እንግዲህ በቃ ደረጃቸውን የጠበቁ ሰራተኞች ነበሩ፣ በነገራችን ላይ ያ ማለት ምንድን ነው በቃ ቀልጣፋ የሆኑ ሰራተኛ ዘጋጅቷ። ባዮሴኩሪቲ ተመልክታችሁታል ግን ምን ያክል ዝግጁ እንደሆነ አርቢው ልታዩ የምትችሉት ባዘጋጃቸው ግብአቶች ነው። በቃ ሬዲ ይሆናል። በቃ ምን ምን እንደሚያስፈልግ አውቆታል ማለት ነው። ስለዚህ ላይት ኢንቴንሲቲውን በዚህ መልኩ ከወለል በላይ ያለውን ርቀት ለክተናል። እንዲሁም ደግሞ የዋቶቹን ሊያስፈልጉ የሚችሉትን በካሬው ልክ ደግሞ የሚያስፈልጉትን የዋት መጠን አስቀምጠናል። አርቢው ቀድሞ ያዘጋጃቸው ናቸው። በነገራችን ላይ እነዚህ ሁሉ የሰራ ነው አይደለም። ምናልባት የእነዚህ ፊደር ሃንገሮቹን ብቻ ከመሬት ምን ያክል ከፍታላቸው የሚለውን ያንን ሄቱን ብቻ ነው ያስቀመጥንለት። ሌላውን ግን እራሱ የሰራውን በተመሳሳይ መልኩ ግን ዶሮችን ከኛ ብታስገቡም ከሌላ ቦታ ብታስገቡም የራሳችሁን ብታሳድጉም በዚህ ስቴጅ ላይ ወይም ደግሞ በዚህ የዶሮች ሳምንት ላይ ግድ መደረግ አለባቸው ብለን የምናስቀምጣቸው ነገሮች አሉ። የመጀመሪያውና ዋነኛው አንቲ ስትረሶችን መጠቀም ነው። በተለይ ዶሮች ከአስራ ሁለተኛ ሳምንት እስከ 17ኛ ሳምንት ያለው ሳምንታቸው ወይም ደግሞ እድሜያቸው በጣም በጣም እኛ በራሳችን ለምሳሌ ማንሜድ የምንላቸው ስትረሶች አሉ እንዲሁም ደግሞ በራሳቸው በተለያየ አይነት መንገድ ዶሮች በስትረስ የሚጠቁበት አይነት እድሜያቸው ነው። ደግሞ በዚህን እድሜ ላይ በስትረስ መጠቃታቸው እድሜያቸው ገፍቶ ወደ ማቹሪቲ ስቴጅ ላይ ሲደርሱ ወይም ደግሞ ፖይንት ኦፍ ሌይ ደረጃ ላይ ሲደርሱ እንዳይቸገሩ ጊዜ እንዳይገዛባችሁ ወይም ደግሞ ይሄ እድሜያቸው እድሜያቸው አለ። ነገር ግን ደግሞ ዶሮዎች ወደ ምስራቸው የመጠጋታቸው ወይም እንቁላል ከመጣላቸው ጋር ቆይታ እንዳይፈጥርባቸው ያደርጋል ማለት ነው። እነዚህ ግን አንቲስትረሶች ምንድናቸው? የትኞቹን ቫይታሚን ብንመርጥ የተሻለ ነው የሚለው ልንገራችሁ። የመጀመሪያው የቫይታሚን ቢ ኮምፕሌክስ አለ ቫይታሚን ኬ አለ። ዋነኞቹ ግን የቫይታሚን ዲ ስሪ እና ዲ ዋን በጣም ተጠቃሾች ናቸው። ለአንቲስትረስም ከምንጠቀምባቸው የቫይታሚን አይነቶች ውስጥ የሚጠቀሱ ናቸው እና በሰፊው በሰፊው ገበያ ላይ ያሉ ናቸው። እነዚህም ብትጠቀሙ በጣም የተሻለ ነው። በአጠቃላይ ግን እነዚህ ዶሮዎች ስንመለከታቸው በአጠቃላይ እነዚህ አሁን የጠቀስናቸው አንድ ሺህ አንድ መቶ ዶሮዎች እስከ 5280 ኪሎ ድረስ መኖ ይጠቀማሉ። ይሄ ማለት ወደ እንቁላል ምርት ወይም ደግሞ ከ12ኛ ሳምንት አሁን ካሉበት እድሜ እስከ አምስት ወራቸው እድሜ ድረስ ባለው ይህንን ያክል የመኖ ፍጆታን ይጠቀማሉ። በተመሳይ መልኩ ግን ከ10000 ሊትር በላይ ወደ 10100 ወይም ደግሞ ኤግዛክቱ ቁጥሩን ለመናገር ያክል 10032 ሊትር አካባቢ ይጠጣሉ። ያ ማለት ባለው ኢንቫይሮመንት ወይም ደግሞ እነሱ ባሉበት ኢንቫይሮመንት ነው የነገርኳቸው አሁን ማለት ነው። ስለዚህ የውሃ አጠቃቀማቸው ይህንን ይመስላል። በአጠቃላይ ግን ለዶሮቻችሁ ለእንቁላል ምርት እስኪደርሱ ድረስ ባለው ሂሳብ ሰርቼ የላችሁ ነው። እዚህ ጋር ምንድን ነው ከአስተሳሰባችን ወይም ደግሞ ከአመለካከታችን ጋር ተያይዞ ሁለት ነገሮች ልንገራችሁ። ብዙ ሰዎች ትልልቅ ዶሮዎችን መግዛት ይፈልጋሉ። በጣም ገዘፍ ያሉ ዶሮችን መግዛት ይፈልጋሉ። እኔም በግዢ ጊዜ ወይም በምልከታ ጊዜ ሰዎች ከብዙ ሰዎች አስተያየት ይደርሰኛል እና ሰዎች ገዘፍ ያለ ዶሮችን ይፈልጋሉ እባካችሁን ገዘፍ ያለ ዶሮ አላችሁ ማለት እንቁላል ጣይ ዶሮዎች አይደሉም ማለት ነው። እባካችሁን እባካችሁን እቺ ነገር ብትስተካከል በጣም ደስ ይለኛል። ዋናው ከምን ጋር ተያይዞ ነው? አንደኛ እድሜያቸውና የሰውነት ክብደታቸው ይመጣጠናል ወይ ነው ዋናው ጥያቄ። በቃ ይህንን ብቻ ከተመጣጠናላችሁ ምንም ነገር አትፈልጉም። ነገር ግን ገዘፍ ያሉ ዶሮዎችን ገዝታችሁ ለአይን ገዘፍ ይላሉ ትልቅ ዶሮ ግን ወይም ደግሞ ሄቪ ብሪድስ የምንላቸው ለምሳሌ ይህን ምሳሌ ልስጣችሁ። እነዚህ ኳይት ሌጎርን ከምንላቸው እና ቦቫንስ ከምንላቸው ዶሮዎች በእንቁላል ጣይነታቸው የሚታወቁት ሎ ፋት ሌቭል ያላቸው ወይም ደግሞ እነዚህ ኳይት ሌጎር ናቸው። በጣም ክብደታቸው አናሳ እና ሸንቃጣ ልንላቸው የምንችላቸው ዶሮች ናቸው። ነገር ግን እስከ 340 እንቁላል በአመት የሚጥሉ ዶሮች ናቸው። ስለዚህ ዋናው ከግዝፈታቸው አይደለም። ግዝፈታቸው በጨመረ ቁጥር የበሂት ስትረስ የመጠቃት እድላቸው ሰፊ ይሆናል። እናንተ ደግሞ ኮንሱም የሚያደርጉት የዴይሊ ፊድ ኢንቴክ ደግሞ ከፍተኛ ነው። ወይም ደግሞ ከፍተኛ የሆነ የመኖ አመጋገብ አላቸው። ስለዚህ ዝቅተኛ የመኖ አመጋገብ ኖሯቸው ዶሮች በተመሳሳይ መልኩ ደግሞ ከፍተኛ ፕሮዳክሽን እንዲኖራቸው ካስፈለገ ክብደታቸው ማነስ መቻል አለበት፣ ወይም ደግሞ ገዘፍ ያሉ ዶሮች ለእንቁላል ተመራጭ አይደሉም ማለት ነው። ስለዚህ ከዚህ ጋር ተያይዞ እንድታውቁልኝ አስፈላጊ ነው። በጣም ደግሞ አንደርዌት ዶሮች የሚሆኑ ከሆነ ለእንቁላል የመድረሳቸውን አቅም ይጎትትባቸዋል፣ ወይም ደግሞ ሌት ያደርጋቸዋል። ሁለተኛ ነገር ኦቨርዌት ሲሆኑ ደግሞ ፋት ዴቨሎፕ እንዲሆን ያደርጋል። በተለይ አብዶሚኒያል ፋት የምንለው በጣም ተጠቃሽ ነው። እንቁላልን እንዳይጥሉ ከሚያረጋቸው ነገሮች ውስጥ አብዶሚኒያል ፋት የምንለው በጣም ተጠቃሽ ነው። ሌላው ደግሞ ይሄ ደግሞ የክብደት በጣም መጨመር ዶሮቻችሁ ወደ ማቹሪቲ ሌቭል ላይ ወዲያው እንዲደርሱ ያደርጋቸዋል፣ ወይም ደግሞ እዛ ስቴጅ ላይ ወዲያው እንዲደርሱ ያደርጋቸዋል። ያ ማለት ግን ኦቨዲክት ያለው እድገትና እንዲሁም ደግሞ ዶሮቻችሁ ያላቸው እድሜ ስለማይመጣጠን ቶሎ ጀምሮ ቶሎ የማቆም አይነት ባህሪም ስላላቸው ጥንቃቄ ማድረጉ በጣም የተሻለ ነው። ወደዚህኛው ስመለስላችሁ ደግሞ ዶሮቻችሁ እንግዲህ በምትመለከቱት መልኩ ዶሮቻችን አራግፈናል። እጅግ በጣም ዩኒፎርም የሚባሉ ናቸው። በአይናችሁ ሁለትና ሶስት ዶሮ ብቻ ብታነሱ ነው ከነዚህ ውስጥ ማለት እጅግ ዩኒፎርም ነበሩ ዶሮዎቹ። በቃ ይሄ ማለት ለአያያዝም በጣም አይቸግራችሁም። ስለዚህ ዶሮቻችሁ በቃ በአይን ተመርጠው እንደመጡ ነው የሚመስለው ሙሉ መንጋው ግን ዩኒፎርም ነበረ። በጣም የሚያስደስት ነበረ። አርቢውን በምትመለከቱት መልኩ እኔ የምሰራውን ሰርቶ የሚያግዘኝን እያገዘኝ ከስራ ያልተለየኝም ነበር። የሚያስፈልገውን ነገር በቃ ሙሉ በሙሉ ቀልጣፋ በሆነ መንገድ ማለት ነው ለመስራት። ይሄ ሁሉ ስራ ለመስራት ግን አንድ ሰዓት የፈጀብን አይመስለኝም። በትክክል ሰዓት ብያዝ አንድ ሰዓት የፈጀብን፣ አይ ሁሉንም ጠቀጠቀጠቀጠቅ አድርገን የጨረስ ነው ማለት ነው። አርቢዎች፣ ወደ እናንተ እርባታ ስናመጣ ሊያስፈልጉኝ ይችላሉ የሚለውን ነገር አንድ መጠየቅ እኛም ማማከር አስፈላጊ ነው። ምናልባት እንኳን ለግዢ የምትገዟቸው ግብአቶች ይኖራሉ፣ የማትገዟቸውም ይኖራሉ። ስለዚህ እነዚህን ከግምት ውስጥ ብታስገቡና ዝግጅታችሁ በዚህ መልኩ ቢሆን በቃ የሚያረካ አይነት ስራ ይሆናል። ስለዚህ ተጨማሪ ምንም አይነት ጉልበት እናንተንም ለኪሳራ የሚዳርግ አይሆንም ማለት ነው። ስለዚህ እነዚህን ከግምት ውስጥ አስገቡ። ሌላ አንድ እዚህ ጋር መጨመር መፈልገው ነገር ምንድን ነው የተለያዩ ድርጅቶች እንግዲህ እዚህ ሶሻል ሚዲያ ላይ እንዳላችሁ መጠን የተለያዩ ድርጅቶች ያጋጥሟቸዋል። እነዚህ ድርጅቶች አንዳንድ ጊዜ ዲቤክ ተደርገው ወይም ደግሞ መንቆራቸው የተቆረጡ ዶሮዎችን እንሸጣለን ሲሉ በተደጋጋሚ ሰማለሁኝ። እና እነሱን ከመንቀፍ ይልቅ ግን ለገዢው ደግሞ መልእክትን ማስተላለፍ የተሻለ ነው። አትግዙ ማለት አይደለም፣ እንደነዚህ አይነት ዶሮዎችን ግዙ። ነገር ግን ደግሞ ዲቤክ የተደረጉ ዶሮዎች ፈጽሞ ለትራንስፖርቴሽን አመቺ አይደለም፣ አርቢው ላይ ሌላ ልፋት መጨመር ነው። እዚህ ጋር የሆነ ኮስት ሴቭ ለማድረግ አይነት ነገር ነው ይመስለኛል፣ ፕሮሞት ሲያደረጉ የነበረው ወይም ደግሞ አርቢው ለእንደዚያን ነገር እንዳይቸገር ከሚል። ይበልጡኑ ግን በጣም የሚቸገረው በምንድን ነው? ዲቤ ከተደረጉ በኋላ በሚደርሰው ስትረስ ነው። ስለዚህ ዞሮ ዞሮ እዛ ጋር ለመንቁር ቆረጣ ስታወጡት የነበረው ወጪ ተመልሶ ዶሮቻችሁን በማከም ወይም ደግሞ ያንን ስትረስ በማከም የምታወጡት ወጪ ጋር እኩል ይሆናል ማለት ነው። በተመሳሳይ ደግሞ ዶሮቻችሁ አንደርዌት ይሆናሉ ዲቤ ከተደረጉ በኋላ ዲቤት ተደርገው እንደገና ደግሞ ትራንስፖርቴሽን በሚኖሩበት ሰዓት ሁለት ስትረሶች ይኖራሉ ማለት ነው። አጠቃላይ ኢንቫይሮንመንታል ስትረስ የምንለው አለ፣ እንዲሁም ደግሞ ዲቤክ ስትረስ የምንለዋል። ስለዚህ ሁለቱም ስትረሱ ሲደመሩ ዶሮቻችሁን በጣም እድገት የተጓተተና ለከፍተኛ ሞርታሊቲ ሬት በአግባቡ እንኳን ቢቆረጡ ይሄ ነገር አይተዋቸውም አለ። ነገር ግን ረጅም ጊዜ የሚያሳልፉበት ቤት አለ፣ ሙሉ በሙሉ ስታንዳርዶ አለ። ዲቤክ በምታደርጉበት ሰዓት የራሱ መስፈርት አሉ። ያንን መስፈርት መጠበቅ አስፈላጊ ነው። ዲዋር አያስፈልግም ዲቤክ አያስፈልግም ትራንስፖርቴሽን አይፈቀድም። ከቦታ ቦታ ማንቀሳቀስ ለተለያዩ ስትረሶች መጋበዝ እንኳን አያስፈልግም አይቻልም ማለት ነው። ስለዚህ እነዚህን ከግምት ውስጥ ብታስገቡልኝ በጣም እመክራለው። ሰራተኛዋ እንደምትመለከቷት በስራ ብላ መስራቱን ጀምራለች። እኛም ደግሞ ስርስር እየሄድን እያስለመድናት ነው ያለነው። እኛም እንሰራውን እየሰራችን ያለችው አመጋገብ አጠጣጥ ሙሉ በሙሉ ስለዚህ እዚህ ጋር እኛም ለዶሮቻችን አንቲስትረሶችን ሰተናል። ሁለት አንቲስትረስና አንቲቤቲኮችን ሰተናል። አንቲቢዮቲኮች እንግዲህ አዲስ አካባቢ እንዳሉ መጠን የአንቲቢዮቲክ አሰጣጥ እንግዲህ በሶስት አይነት የሚከፈል ነው። ዶሮቻችሁን ለበሽታ መከላከል አቅማቸውን ለማሳደግ፣ እድገት ለማፋጠን፣ እንዲሁም ደግሞ ዶሮቻችሁን በበሽታ ሲያዙ ደግሞ ጠንከራ አድርገ የምንበጠብጠው አይነት አበጣበጥ ነው ማለት ነው። ስለዚህ ዶሮቻችሁ በዚህ መልኩ ከገቡ በኋላ እንግዲህ ሊደረግላቸው የሚችል የሚደረግላቸው እንክብካቤ ነው ማለት ነው። ስለዚህ እነዚህ ዶሮች በአጠቃላይ ሁለት ክትባት ብቻ ነው የሚቀራቸው። ሁለቱም ቡስተሮች ናቸው። በመጨረሻው በመቶ አምሳኛ ቀናቸው እንዲሁም ደግሞ ከአስራ አምስት ቀን በኋላ ሁለት ክትባቶችን የሚወስዱን የሚሆነው ማለት ነው ስለዚህ ዶሮቻችሁ በተለይ በተለይ ከሁለት ወር በላይ በላይ ያሉ ዶሮችን መገዙ ከሆነ ኦራል የሚሰጣቸው ወይም ደግሞ በሚጠጡት ውስጥ ተደባልቆ የሚሰጡ ክትባቶች ናቸው ይህም የሚያያዘው ከምን ጋር ነው ስትረስ እንዳናደርስባቸው ወይም ደግሞ ዶሮቻችሁ ለስትረስ እንዳይጋለጡ ከማድረግ ጋር ተያይዞ ነው ኢንጀክት ማድረግ ይቻላል አይድሮፕ ማድረግ ይቻላል ነገር ግን እነዚህ ለስትረስ የሚዳርጉ ናቸው ስለዚ ቫክሲኔሽን ስትረስ ደግሞ አንድ ላይ የሚሄዱ ተግባራት አይደሉም፣ እና ዶሮቻችሁን የተለየ ጫና እንዲደርስባቸው ያደርጋል። እነዚህ ጉዳዮች ሙሉ በሙሉ ሰርተናል። እንግዲህ የእኛን ምርትና አገልግሎት በነገራችን ላይ የምትፈልጉ ካላችሁ በ0954 62 13 እየደወላችሁ የእኛን ምርትና አገልግሎቶችን ማግኘት ትችላላችሁ። አድራሻችን ዱከም ብሉና አይል ሁለተኛ ፎቅ ላይ ነው። ዱከም እንደደረሳችሁ ለትራንስፖርቴሽን ጅንቅ በጣም ቀላል ነው። የራሳችሁን ተሽከርካሪ የሚይዛችሁ ብትመጡ የግል መኪና እንዲሁም ደግሞ በታክሲ ብትመጡ በታክሲ በትራንስፖርት ብትመጡ በተመሳሳይ መልኩ ዶሮቻችሁ ይቅርታ፣ የእኛን የምንሰጣቸውን አገልግሎቶች መረከብ መጠቀም ትችላላችሁ። መናኸሪያ እንደደረሳችሁ መናኸሪያ አጠገብ የሚገኝ ብሉና ይልንጻፍ ሁለተኛ ፎቅ አለ። እዛ ጋ እንደደረሳችሁ ሁለተኛ ፎቅ ላይ እንደወጣችሁ ቢሮ ቁጥር 27 ላይ መታችሁ ምርትና አገልግሎታችንን ማግኘት ትችላላችሁ። ዶሮዎችን ለመረከብ ስልጠናዎችን ለመውሰድ እንዲሁም ደግሞ ቪአይፒ ስልጠናዎችን ለመውሰድ በግሩፕ መታችሁ ደግሞ በተለይ ዲስካውንት የምናስተናግዳችሁ ነው የሚሆነው። ስለተከታተላችሁኝ እኔም ብላችሁ ስላዳመጣችሁ ይህንን የመሰለ እርባታም ስለጎበኛችሁ ስለተማራችሁ እጅግ በጣም አመሰግናለሁ። ይሄ ቪዲዮ እንግዲህ ከተላለፈበት ቀን ጀምሮ እሁድ እለት ላይቭ መገባ ነው የሚሆነው። በቲክቶክ ቻናላችን ላይቭ እገባለሁ። ያሻችሁን ጥያቄ ግልጽ ያልሆንላችሁን ጥያቄ ማማከር፣ ጥያቄ የፈጠረባችሁን ስለ ዶሮ እርባታ ማንኛውንም አይነት ጉዳይ ጥያቄዎችን መጠየቅ ይቻላል እና በዶሮ እርባታ ዙሪያ ላይ የምንመካከርበት ደግሞ ርዕስ አለን እና እዛ ላይ መታችሁ ቲክቶክ ቻናላችን ላይ አይንሻት ፋርም ይሰኛል። እዛ ላይ ገብታችሁ ከምሽት ሁለት ሰዓት እስከ ሶስት ሰዓት ድረስ የአንድ ሰዓት ቆይታ ይኖረናል። እዛ ላይ ገብታችሁ የተለያዩ ጥያቄዎችን መጠየቅ ይቻላል። በዛው ቻናላችንም ጆይን ማድረጋችሁን እንዳትረሱ። እንዲሁም ደግሞ እንቁላል ለመሸጥ፣ ዶሮዎችን ለመግዛት፣ የዶሮ አያያዝን ለመማር በጽሁፍ የሚገኙ የተለያዩ መረጃዎችን ለማግኘት የቴሌግራም ቻናላችንን ጆይን አድርጉ። አይንሸት ፋርም ይሰኛል። ከ12 ሺ በላይ ተከታዮች ያሉት ነው። ኦልሞስት ወደ 13 ሺ እየተጠጋን ነው። እዛ ላይ ገብታችሁ የተለያዩ መረጃዎችን ማግኘት ይችላላችሁ። ስለተከታተላችሁ እጅጉን አመሰግናለሁ። በቀጣይ እስክንገናኝ ሰላም።